ለወትሮ አባቱ በሰጠው ጸጋ ላይ ሰልጥኖ አበልጽጎትም እርሱን መልሶ ለማህበረሰቡ ሳይሰስጥ የሚሰጠው በእርሱም ላይ በእውነት የሚቆምበት ጽድቅ የሚሰራበት፣ ፍትህ የሚያሰፍንበት ጀግና ይፈለግ፣ ሲገኝም ይዛመዱት ባይሆን እንኳ ባለበት ያወድሱት ነበር። ዛሬስ ዛሬ የጀግናን ጀግንነቱን ጀግናውን እራሱ የማይፈልጉት ሞልተዋል። እነማን ናቸው? ለምንስ? እስቲ በእነሱ ላይ ትንሽ ደቂቃ እንጫወት። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና። ዮጊ የገላ ሳሙና ላለፉት ስድስት ዓመታት እኔ ከኤድብል ከሆኑ ምግብ ዘይቶች የምግብ ዘይቶች የማዘጋጀው የነበረ እኔም ሆንኩኝ ቤተሰብ የምንታጠበት ልጆች የሚታጠቡበት ወዳጆችም እንደዚሁ የሚታጠበት የነበረ ሳሙና ነው። እዚህ ሳሙና ላይ ይህን ሳሙና ፋንሲ ማድረጊያ ምንም አይነት ኬሚካል አንጨምርበትም። ያ ማለት ለቀለም ለአረፋ ለማድረቂያ ወይም ደግሞ ረጅም ጊዜ ሼልፍ ላይፍ እንዲኖረው ወይም ደግሞ ለሽታን ብለን ምንም አይነት ሽታ የለውም። ለዛ ብለን የምንጨምርባቸው የምንጨምርበት ምንም አይነት ኬሚካል የለውም። ከነዛ ኬሚካሎች አለመግባት የተነሳ ሰውነታችን ወይም ቆዳችን፣ ፀጉራችን ሊደርስበት የሚችለውን ማንኛውም አይነት የጎንዮሽ ጉዳት ማስቀረት ችለናል። ስለዚህ ቆዳችን ሞስቸራይዝ እንዲያደርግ፣ ጸጉራችን እንዲፋፋ አግዞናል። ይህ እዚህ ላይ የምታየው ጥቁሩ ቀለም ሳይሆን አክቲቬትድ ካርቦን የበለጠ ሳሙናችን ክሊንሲኒክ ፓወር እንዲኖረው የማጽዳት ችሎታ እንዲኖረው የጨመርኩበት ነው ራሴው አዘጋጅቼ ማለት ነው። በመቶ ሰባ አምስት ግራም አውጥተነዋል። ይህን ሳሙና ሶስት መቶ ብር ይሸጣል። የምታገኝበትን አድራሻ ሊንክ የጉግል ማፕ አድራሻ ሊንክ እዚህ ቪዲዮ ስራ አስቀምጥላለሁ። በዛ ሄደህ ሜክሲኮ አካባቢ አዲስ አበባ ውስጥ ማለት ነው እንደምትገዛው ተስፋ አድርጋለሁ። እግረ መንገድህን ደግሞ ይህንን ቻናል ታግዞናለህ። እጅግ አድርጌ አመሰግናለሁ። ሳሙናውን እየገዛችሁ ላሉት ላላችሁ አድማይ ተመልካቾቼ ጀግናው እንዴት አለ ጀግንነት ተፈጥሯችን፣ ኃይለኝነት ሀብታችን፣ ንግስና ውርሳችን፣ ድለኝነትም ገንዘባችን ነበር። እነዚህም ከገበያ የገዛናቸው ከመሬት ቆፍረን ያወጣናቸው አሊያም ከጠላት የተሰጡን ስጦታዎች እንዲሁም ከዛፍ ሸመጠጥ ናቸው አይደሉም። ይልቁንስ እርሱ ራሱ ከራሱ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ከሚጠራው አባታችን በልጅነት ያገኘ ናቸው የእርሱ የባህሪ ገንዘቡ ለኛ ደግሞ ስጦታዎቻችን ናቸው። ነገር ግን ከዚህ በፊትም እንዳነሳሁት በተለይ ከካርል ማርክስ አብዮት ወዲህ፣ የሶሻሊዝም አብዮት ወዲህ ከዛ በኋላም ተነስተው የመጡት አፍቃሪ ማርክሳውያን አባት ላይ፣ ወንድነት ላይ፣ ወንድ ላይ ካነሱት ተቃውሞ የተነሳ ሳናስተውለው ንቀትን፣ ጥላቻን ዘርተናል፣ አምርተናል፣ እያጨድንም ነው ማላይ አባታችን ላይ፣ አባትነት ላይ፣ አባቶቻችን ላይ በአጠቃላይ ማለት ነው። በተለይ ከትውልዱ ያ መከታ፣ ጠበቃ፣ ደጋፊ፣ አቃፊ፣ ሰብሳቢ የነበረው አባት ለነዚህም ሲባል ጀግና፣ ቆራጥ፣ ቆፍጣና የነበረው አባት ከነዚህም የተነሳ ለጤናው፣ ለጉልበቱ፣ ለእድሜው ሳይሳሳ ራሱን ለሚስቱ፣ ለልጆቹ፣ ለትውልድ መስዋዕት የሚያደርገው አባት እና አባትነትን የሚያሳይበት የተለየ ግብሩ ተጠሉ። ይበልጡንም ይህ ሴራ በሀገራችንም ብናየው በዓለምም ቢሆን በተለይ በክርስቲያኑ ማህበረሰብ ላይ ጎልቶ በራሱ ሊቃውንት ደግሞ ተስፋፍቶ ይሰራል። እነዚህ ሴራዎች ሴቷን ከወንዱ እኩል ለማድረግ በተነሱ አፍቃሪ ማርክሳውያን እነሱ እንደሚያስቡት ነው እንግዲህ እኩል ማድረግ የሚሉት ማርክሳውያን ይፈጸማል። ይበልጡንም ደግሞ ይህ በሴቶች ላይ በሴቶች ከማህበረሰቡ በሴቶች የሚፈጸም ወይም ደግሞ ሴቶች በእኩልነት ለነፃነት ሰበብ የሚሰሩት የተስፋፋ ስራ ሳይሆን ይበልጡን በአባትነት ግብሩ ጎድሎ ቤተሰቡን እንደበደለው እንደ አባታቸው እንደ ግብር አባታቸው እንደ ካርል ማርክስ አሰስ አልጫ በሆኑ ወንዶች ወይም ወንድ ፌሚኒስቶች ይቀላጠፋል። እንጂ የሴቶች መብት እያሉ የሚነግሩን ወንዶች፣ ወንድ ፌሚኒስቶች የምንላቸው ለሴቶች የሚያዝኑ እንዳይመስሏችሁ ወይም ደግሞ ለሴቶች ራርተው ይህንን የሚያደርጉ እንዳይመስሏችሁ ወይም ደግሞ ለሚስታቸው ለእናታቸው፣ ለሴቶች ልጆቻቸው አድርገው አስበው አይደለም። ይልቁንስ በተለይ እነሱ የሚኖሩበትን አሰስነት እነሱ የሚኖሩበትን አሰስነት የሚወቅሳቸው የሚከሳቸው ተጠያቂ የሚያደርጋቸው ያ በስነ ስርዓትና በስነ ምግባር የተገነባ ቆፍጣና የሆነ አባታዊ አባወራዊ ስርዓት አይፈልጉትም። በስንፍናቸው መኖር ይፈልጋሉና ስንፍናቸውን አጽድቀው መኖር ይፈልጋሉና አልጫነታቸውን አጽድቀው መኖር ይፈልጋሉና በጣም ብዙ ሰበባ ሰበቦችን ተሸክመው ደርድረው በስንፍናቸው ውስጥ መቀጠል ይፈልጋሉና ይህንን የማይፈቅድላቸውን አባታዊ ስርዓት ይህንን የማይፈቅድላቸውን አባታቸውንም ጭምር ተጠይፈው አጌንስቲም አጌንስቲት ከሰውየውም ሆነ ከድርጊቱ በተቃራኒ ቆሙ መሞገት ይፈልጋሉ። ይህንን ሙግት ይህን ጦርነት ሲያደርጉ ግን በማስብ ነው። በሴቷ ስም፣ በሴቷ መብት፣ በሴቷ እኩልነት፣ በሴቷ ነፃነት ሰበብ እኔ ገሌ ገሌ አልበላችሁ። በዓለምም ይሁን በሀገርም ደረጃ ይሁን የሴቶች መብት አቀንቃኝ የሆኑ ወንዶች ምን አይነት ወንዶች ናቸው? ምን አይነት ወንዶች ናቸው? በአባትነት፣ በባልነት፣ በወንድነት፣ በራስነት፣ በመሪነት ግብር የምታገኟቸው ናቸው? እነዛን ወንዶች ስታዩአቸው ተክለሰውነታቸው፣ አነጋገራቸው፣ ድርጊታቸው፣ ሁሉም ነገር ያንን ይመሰክራል ወይስ የተደበቀ ስንፍና፣ ሰበበኛነት፣ አልጫነት፣ አቅመቢ ስንታዩባቸው አላችሁ ምናልባት ያንን አቅመ ቢስነታቸውን ሚስታቸው ስለምታውቅ እሱን ለማካካስ በእሷ ዘንድ ያሳጣቸውን ክሬዲት በወንድነት ያጡበትን ክሬዲት እሱን ለማካካስ ሲሆን በዚህኛው ደግሞ ነጥብ ለማግኘት ሲሆን፣ መርምሩ። ስለሴቶች ሴቶች እኩልነት መብት ስላወሩ ወንዶቹ ቆመው እውነት የሴቶች ነገር አስጨንቋቸው ነው? ሴቶችን ጀግናና ጀግኒት እያሉ መድረክ እያዘጋጁ የሚሾሙና የሚሸልሙ ወንዶች እውነት የሴቷ መብትና እኩልነት ያን ያክል አሳስቧቸው ነው? እነሱ በግላቸው ስለ ሴቷ ምንድን ነው የሚያስቡት? የሚያደርጉት? ለሚስታቸው ምንድን ነው የሚያደርጉት? ለልጆቻቸው ምንድን ነው የሚያደርጉት? ለሴቶች ልጆቻቸው? ወንድ ልጅ እውነት ስለ ሴት ልጅ መብትና እኩልነት ሲያስጨንቀው አደባባይ ላይ ወጡ ማውራት መጮህ ነው ስራው? ምንድን ነው ምክንያታቸው? እነዛ ሰዎች አው ይሄ የካርል ማርክስን ህይወትን ጀምራችሁ ከሱ ጀምራችሁ ኑ እና ቤታችሁ፣ ሰፈራችሁ፣ ማህበረሰባችሁ ውስጥ በቴሌቪዥን በተለያዩ ሚዲያዎች ለሴቶች መብት የሚያወሩ ወንዶችን እያቸው? እነዛ ወንዶች በትክክል የማይፈልጉት ምንድን ነው መሰላችሁ? ወንድ ወንድነት የሚባለውን ነገር እነሱ የጎደሉበትን ነገር እነሱ ባዶ የሆኑበትን ነገር እነሱ የወደቁበትን ነገር በሰውነትም በሉት፣ በፊዚካል ፊትነስም በሉት፣ በአቋምም በሉት፣ በቃልም በሉት፣ ቃልም በመጠበቅም በሉት፣ በስሜታቸው ላይ በመሰልጠንም በሉት በዛ ከዛም ከወንድነቱ የተነሳ ደግሞ በተዋረድ የሚመጡትን ሚናዎች ያም ደግሞ በአባትነቱ በተለይ ደግሞ በባልነቱ ጎድለው የሚገኙ በመሪነቱ የማይችሉ አቅመ ቢሶች። ከዚህ የተነሳ እነዚህ ወንዶች የሴቶች መብት አቀንቃኝንን የሴቶች መብት ተሟጋችንን ወይም ደግሞ ስለ ሴቷ ነፃነት መተናል ብለው ያወሯቸዋል። ስለ ሴቷ ነፃነት የማይሄዱበት ቦታ የለም፣ የማይገቡበት ጉድጓድ የለም፣ የማይወጡት ተራራ የለም፣ የማይወጡት የማይንጠላጥሉት ዛፍም አይኖርም። ስለ ሴቷ መብት ምክንያቱም የእሷ መብት አይደለም የሚያስጨነቃቸው እነሱ አስቀድመው ባይኔቸር በተፈጥሮ ያጎደሉት ማለት በተፈጥሮ ተሰጥቷቸው ሊሞሉና ሊሰፉበት ወደ ኤክሰለንስና ልቀት ሊደርሱበት የተገባ ነገር ግን ሊደርሱበት ያልቻሉ ከራሳቸው ስንፍና የተነሳ ሊደርስበት ያልቻሉ ነጥብ፣ ያስጣላቸው ነጥብ የጣሉበት ጉዳይ አለ። በማ ፊት፣ በሴቷ ፊት፣ በተለይ በሚስታቸው ፊት ነጥብ የጣሉበት ጉዳይ አለ እሱ ጋር ነጥብ ማግኘት ይፈልጋሉ። ነጥብ ማግኘት የሚፈልጉት ደግሞ ምን በማድረግ ነው? በሴቷ መብትና እኩልነትና ነፃነት ሰበብ ያ አባቱ በሰጠው ወንድነት ወደ ልህቀት ደርሶ ወደ ልዕልና ወጥቶ ወደ ኤክሰለንስ ደርሶ ከዛ ኤክሰለንሱ የተነሳ ለሚስቱ፣ ለልጆቹ፣ ለሴት ልጁ፣ ለእናቱ፣ ለሀገሩ፣ ለቤተ ክርስቲያኑ ሊቆም ያለውን ወንድ በአምባገንነት ይከሱታል። በፈላጭ ቆራጭነት ይከሱታል። ይከሱታል የሚከሱት እሱ ይሄ ወንድ እንደዛ ስለሆነ አይደለም። የሱ ያ እነሱ የጣሉት የወንድነት ጸጋቸውን የወንድነት መክሊታቸውን እነሱ የቀበሩት አባታቸው የሰጣቸውን መክሊታቸውን የቀበሩትን መክሊታቸውን እሱ ግን ሳይቀብረው አውጥቶት አውቆት ሰልጥኖበት በልጽጎበት ጎምርቶበት ሰላሳ ስልሳ መቶ ማፍርቶበት ሲታይ እነሱን እንደሚያሳጣቸው ስለሚያውቁ እሱን ይከሱታል። እሱ ላይ ጦርነት ያውጃሉ። እሱ ላይ ብቻ አይደለም እሱን ይሰራዋል የተባሉ ተቋማትን በሙሉ ጦርነት ያውጁባቸዋል። ልክ አሁን ቤተክርስቲያን ላይ እንደሚታወጀው በተለይ በካቶሊካውያን ወንዶቹን አልጫ ጃንደርባ ተደርጎ ለመስራት እንደሚቀረጹት አይነት ስነ ስርዓቶች ወይም ስነ መርሃ ግብሮች ቤተክርስቲያኗ ይሄ ምን የነባሩ ማህበረሰብ ይሄ ያረጀና ያፈጀ ትራዲሽን ካልቸር ኦር ሳምቲንግ ኔሚት እነዚህ አምባገነን ወንድ እያወጡብን ነው አመገነኝ ግን ስለሆነ አይደለም እነሱን የሚያሳጣ ቶዋርድስ ኤክሰለንስ ላይ የሚደርስ ወንድ እያወጣ ስለሆነ ነው። በተለይ በሴቷ ፊት የሚያሳጣቸው እነዚህ ወንዶች ከመኝታ ቤት እስከ አደባባይ ለሴቷ ምንም እረፍት የማይሰጧት፣ ከተፈጥሯዊ ፍላጎቷ የማያሳርፏት፣ ተፈጥሯዊ ስሜቷን የማይሞሉላት ከመኝታ ቤት እስከ አደባባይ ድረስ ሸክም የሆኑባት እሷ ላይ ሸክም የሆኑባት፣ ሐዘኗን ያበዙባት ከነሱ ጋር መኖር ሐዘን የሆነባት፣ ሐዘን የተረፋት እሷ ፊት እያሳጧቸው ስለሆነ እነዛ ወደ ኤክሰለንስ ላይ የደረሱ ወንዶች እና ወንድነታቸውን እሱን አታክ ያደርጋሉ እዛ ላይ ጦርነትን ያውጫሉ። አባትና አባትነቱ ላይ ወንድና ወንድነቱ ላይ ጦርነትን ያውጃሉ። እነሱን የሚያፈራ ማህበረሰብም ሆነ ተቋምንም እንዲሁ የነዛ የጀግኖች መፍለቂያ እንደሚሆን ስለሚታወቅ እነሱ ግን በሴቷ መብትና እኩልነትና ነፃነት ሰበብ የአምባገነኖች መፍለቂያ ነው፣ ምናልባትም የጨቋኞች መፍለቂያ ነው ተብሎ ይኮነናል። ካርል ማርክስን ብታጠኑት እንደዛ ነው፣ የካርል ማርክስ ታሪክ ነው። አሁንም ደግሞ እኛ ሀገር ላይ የኒዮ ማርክሳውያን ወይም ደግሞ ኒዮ ማርክሲስት የምንላቸው አፍቃሪ ማርክሳውያን ተመሳይ ነገር ነው የሚያደርጉት። ሂዱና መቶ ሺህ ሁለት መቶ ሺህ ፎሎወር ያላቸው የትዳር አማካሪ ገለመኔን የሚሉትን ይዋቸው። አብዛኛው ኮንቴንታቸው አብዛኛው የሚያወጡት ጽሁፋቸው ወይም ደግሞ ቪዲዮዋቸው የሚሰሩት ዘጠና በመቶ ለሴቶች ነው፣ በሴቶች ላይ የተመሰረተ ነው። አቅራቢዎቹ ወንዶች ናቸው። ሴት ልጅ አልወለዱም ወይም አላገቡም። ለምንድን ነው? በሴቷ መነገድ በጣም ቀላል ስለሆነ ወንዱን አታክ ማድረግም ወንዱ ላይ ጦርነት ማወጅም የሚያበላ ነገር ስለሆነ ወዳደርነት ነው። ያ በዚህ አጋጣሚ እንደው አንድ እዚህ ላይ የሚጨምር እንደው ትንሽ ይህንን ግልጽ የሚያደርግ አንድ ምሳሌ ባመጣ በአንድ ወቅት ዊል ስሚዝ እና ጃዳ ስሚዝ ሚስቱ በፌስቡክ የሚያዘጋጀው ሬድ ቴብል የሚባለው መድረክ ፕሮግራም ላይ መራገብር ላይ ቁጭ ብለው የልብ ልብ ወሬያቸውን ያወራሉ። ያ ወሬ ላይፍ ይተላለፋል። በዓለም ደረጃ የሚያወሩትን ሰው ሁሉ ይሰማል። ያው ከዛ በኋላ ነው የሚሰማት እንጂ አልተከታተልኩትም። ላይፍ እዛ ላይ እሷ እንግዲህ ሀምሳዎች ውስጥ ያለችኞች የእድሜ ግማሿ የሆነው ልጇ ጃደን አደለ ጀደን የእሱ እድሜ ኩያ ከሆነው ጓደኛው ጋር ስትወሰልት እንደነበረ ወስልታ እንደነበረ ለባሏ ተነግሯለች የት እዛ ሬድቴብል ላይ ማን እያየ ማን እየሰማ አለም እያየ አለም እየሰማ አለም እያየ አለም እየሰማ በጣም የሚደንቀው ነገር እኔ ዋናው መፈለገው ታዲያ ምንድ ነው ይሄ ከሆነ ከቀናት ወይም ሳምንታት በኋላ የፊልም አክተሮች ሽልማት ነበር እዛ ሽልማት ላይ ክሪስ ሮክ የሚባለው ኮሜዲያን ይህንን ጉዳይ በቀልድ መልክ አንስቶ ቀልዶበት ያልፋል። ቀልዶበት ባለፈ ቅጽበት እሷ ዞር ብላ ባሏን ታየዋለች። ምን ትሰራለህ ታዲያ አንተ? አስተያየቷ እንደዛ ነው። ምን ትሰራለህ አንተ እያለህ እንዴት እንደ እኔ ይቀለድብኛል? እኔ ወስላታዋ ስወሰልት መኖሬን መወስለቴን ብናገርም እንዴት እኔ ወስላታዋን ወስላታንሽ ይሉኛል? አንተ እያለህ አንድተ የሴቶች መብት የኔ የሚስትህ መብት እና እኩልነትና ነፃነት ተሟጋቹ ወንዱ እያለ እንዴት ሴቶች ሰዎች ምንም እንኳን በወሰልት እንዴት ወስላታ ይሉኛል። በወስላታነቴስ ቢሆን ተከብሬ መኖራ የለብኝም ወይ በሚል አስተያየት እኔ ስገልጸው፣ እንግዲህ እንደዛ ነው በሚል አስተያየት ታየዋለች። ከዛ አጅሬ ውሊስሚዝም ያው ሴት የላከው ሞታ አይፈራም አደለ ተንደርድሮ ሄድና አንተ ሚስቴ ምን ብትወሰልት የወሰለተችው በራሷ ሰውነት ነው። ብትወሰልትም የኔ ሚስት ነች። ወስላታ ሚስት ያገባሁትና የወስላታ ባል ልባል የምገባው እኔ። አንተ ምን ቤት ነህ? እሷን እንደዚህ የምትናገራት ሲል በጥፊ ይመቶታል። ያው ማብራሪያዊ እኔ ነው እሱ እንደዛ ላለው። ግን እንደዛ ናቸው፣ እንደዛ ናቸው። ይሄ ስነ ስርዓትን፣ ስነ ምግባርን፣ ቅጥን፣ ንጽህናን፣ ቅድስናን ግድ የሚለው ወንዳዊው አባታዊውን ስርዓት አይፈልጉትም። እነማ እነዚህ የሴት መብት ተሟጋችንን የሚሉ ወንዶች፣ ለምን ያንን ቅጥ ማስያዝ፣ ያንን ስነ ስርዓት ማስያዝ፣ ያንን ስነ ምግባር ማስያዝ። ተውት፣ ማስያዝ አይደለም እነሱ መያዝ እንኳን አይችሉም። ስለዚህ እነሱ ይዘው ሚስትና ልጆቻቸውን ያዙ ማለት ስለማይችሉ አቅመቢስ ስለሆኑ፣ እሷም ሚስትየዋም ደግሞ ይህንን አቅመቢስነታቸውን ተሸክማና ባንቀልባ አዝላ ስለኖረች ስለምትኖር ያንን አሰስነታቸውን አልጫነታቸውን የሚያሳብቅባቸው ተዋርድስ ኤክሰለንስ የደረሰ ማንኛውንም ሰው ግለሰብ ወይም ደግሞ ግለሰቦችን ወደዛ ኤክሰለንስ ሊያደርሳቸው የሚችል ማንኛውንም ተቋም ከመክሰስ እዛ ግለሰብም ላይ ሆነ ተቋም ላይ ወይም ማህበረሰብ ላይ ጦርነት ከማወጭ አይመለሱም። ወንድም አለም ወንድነት ላይ ከሱ የሚወጡት ከወንድነት የሚወጡት አባትነት ባልነት መሪነት ላይ ጦርነት ታውጇል ይህ እንቅልፍ የሚያስተኝ አይደለም። እኔ እንቅልፍ የሚነሳኝ ጉዳይ ነው። ምክንያቱም የልጆች አባት ነኝ። አንድ ወንድ ልጅ፣ ሁለት ሴቶች ልጆች አሉ። ስለ ሴቶች ልጆቼ የምቆረቆረው እና የምጨነቀው አደባባይ ላይ የሴቶች የሽልማት መድረክ በማዘጋጀት አይደለም፣ አይደለም። ስንፍናን፣ ቅጣቢስነትን፣ ይህ ስነ ምግባራዊ ድርጊትን በመኮነን ነው። ግድ በማለትም ነው። ስነ ስርዓት እንዲኖራቸው፣ ስነ ምግባር እንዲኖራቸው እንጂ እንደ ጃዳ ስሚዝ አይነቷ ወስላታ ስትወሰልት የወሰለተች ሚስቴ የወሰለተች በሰውነቷ እኔ የወስላታ ባል ብባል አንተ ምን ቤት ነው ወስላታነትን የምትቃወመው ብዬ ወስላታነትን የሚቃወም ማህበረሰብን ወይም ተቋምን ወይም ግለሰብን በጥፊ በመምታት የሴቶች መብት፣ የሴቶች እኩልነት፣ የሴቶች ነፃነትን አላመጣም። ለልጆችም አላመጣላቸውም። ውርደትን ነው የምሰጣቸው። ኃጢአትን ነው የምሰጣቸው። በተለይም ደግሞ ከሰማዩ አባታቸው ጋር ነው የማጣላቸው። ይህንን አስብበት። እንቀጥላለን። በወንድነት ላይ በጀግንነት ላይ በአባትነት ላይ የተዋወጀው ጦርነት እንደዚህ ቀላል እንዳይመስላችሁ አተኝ ዶፍ ዘዴ በአባታችን ላይ የሚታወጅ ጦርነት ነው። በአባታችን ላይ ጦርነትን ለማወጅ ትውልዱን አመፀኛ ለማድረግ ብሶት ለማስተማር የተፈጠረ የተጠነሰሰ ነው፣ ከአባታቸው ከካርል ማርክስ ከግብረ አባታቸው ከካርል ማርክስ። እመለሳለሁ ወንድ ማለት